ወደ ቤተ እግዚአብሔር ስንመጣ እግዚአብሔር ያስተምረኛል እግዚአብሔር ለልቡናዬ ለህይወቴ የሚያስፈልገኝን ይሰጠኛል ብለን አምነን እንመጣለን ያንንም ያደርግልናል ያሁንም ያደርግልን እንግዲህ አጠር ላለ ደቂቃ ቅድም የተነበበልንን የማቴዎስ ወንጌል ምዕራፍ ዘጠኝ ከቁጥር 14 እስከ 18 ላይ ያለውን ኃይለ ቃል ከህይወታችን ጋር እያስማማን መልእክቱን እንሰማና ትምህርታችንን እንቋጫለን። ለትምህርታችን መነሻ የምናደርገው ርዕስ ያን ጊዜ ይጾማሉ የሚል ይሆናል። እስቲ ሁላችሁም በሉ ጮክ ብላችሁ። ያን ጊዜ ይጾማሉ። የማቴዎስ ወንጌል ምዕራፍ ዘጠኝ ቁጥር አስራ ስድስት አካባቢ የምናገኘው ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና በዚህ ዓለም ስጋ ለብሶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በሚመላለስበት ሰዓት እንግዲህ ብዙዎቹ በአንደበቱ ትምህርት፣ ሌሎቹ ደግሞ በእጆቹ ታምራት እየተፈወሱ ልቡናቸውን እያቀና ሰውነታቸውን እያስተካከለ ለህይወታቸው የሚገባውን ነገር እየፈጸመ እንደ ባለስልጣንም እያስተማረ መጽሐፍት ፈሪሳውያን የሚቀርብለትን ጥያቄ እነሱ መልሰው ራሳቸው ልቦናቸውና ሕሊናቸውን እንዲመረምሩ እያደረገ እየመለሰ ብዙ ነገር እንዳደረገ ከመጽሐፍ ቅዱስ ትምህርት ጥናት እንረዳለን። አሁን በዚህ ወቅት የዮሐንስ ደቀ መዛሙርት ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርበው አንድ ጥያቄ ጠይቀውት ነበር። እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትህስ ለምን አይጾሙም? ብለው ጥያቄ ያቀረቡለት እኛና ፈሪሳውያን ብዙ እንጾማለን። ያው ፈሪሳውያን አይሁድ ይመጻደቃሉ እንጂ እሑድን ሰኞን እንዲሁም ማክሰኞና ሐሙስ እንዲሁ እያደረጉ ይጾማሉ። ያ ግብዝ ፈሪሳዊ ከቀራጩ ጋራ እኔ ኃጢአተኛ ሰው ነኝ ካለው ጋር በክርስቶስ ፊት ቀርበው ያቀረቡትን ልመና ታስታውሳላችሁ። ያ ግብዝ ጌታ ሆይ በሳምንት ሁለት ጊዜ እጦማለሁኝ እንደዚህ እንደ ቀራጭ እንደ ኃጢአተኛው ስላላደረከኝ አመሰግንሃለሁ እያለ በትዕቢት በጾሙ በመመካት ያን ደግሞ ደካማውን ቀራጩን እየናቀ ራሱን ከፍ አድርጎ በእግዚአብሔር ፊት አቅርቦ ነበር። እንግዲህ የምንጾመው ለመመጻደቅ አይደለም። እየጾምንም እያስቀደስንም መንፈሳዊ ትሩፋቶችን ሁሉ እየሰራን ሁልጊዜ አባቶቻችን በቅዳሴ እንዳስተማሩን በከመ ምሕረትህ አምላክን ዋኮ በከመ አበሳለን ላለን አምላካችን ሆይ፣ እንደቸርነትህ እንጂ። ንገሩኝ፣ ምክንያቱም አዎ፣ ህጉንና ስርዓቱን እንጠብቃለን እንጾማለን ግን እንደዚህ ፈሪሳዊ እንደዚህ ተመጻዳቂ ግን ራሳችንን ከፍ አድርገን እንዲህ አደርጋለሁ፣ እንዲህ እሰራለሁ አንልም። የቱንም ያህል በጎ ስራ ብንሰራ፣ የቱንም ያህል በትሩፋት ላይ ትሩፋት ብንጨምር እንደ ማንቸርነት ነው ሁሉ። ያ ግን ደረቱን እየደቃ ራሱን ዝቅ አድርጎ በፊትህ መቆም የማይገባኝ ደካማ ነኝ ብሎ ራሱን አሳነሰ። እውነት እላችኋለሁ ከዚህ እጾማለሁ እያለ ሌላውን እየናቀ ከተመጻደቀው ይልቅ ደረቱን እየደቃ ወደ ላይ ወደ ሰማይ እንኳን ቀና ብሎ ሳይመለከት ራሱን ያሳነሰ ይህ ሰው ጸድቆ ሄደ አላቸው። ስለዚህ ፈሪሳውያን ጠባያቸው ነው። ረዣዥም ቀሚስ ለብሰው ሃይማኖተኞች መስለው ራሳቸውን ከፍ እያደረጉ ይታያሉ። የሙሴን ሕግ እንደሚፈጽሙና አብርሃም አባት አለን እያሉ እየተመጻደቁ ራሳቸውን ከፍ ያደርጋሉ። በጌታ ሚዛን ሲመዘኑ ግን ቀለው ተገኝተዋል። በጌታ ሚዛን ሲታዩ ግን ባዶ ሆኗል። ወንጌል ስትመረምራቸው ግን ውስጣቸው ትክክል አይደለም። ለዚህ ነው የዮሐንስ ደቀ መዛሙርት በኋላ በራሱ በዮሐንስ ትምህርት ወደ ጌታ ደቀ መዛሙርትነት ቢሄዱም ከዛ በፊት ግን ከፈሪሳውያን ጋር ሆነው ደቀ መዛሙርትህ ለምንድን ነው የማይጾሙት? ይኸው እኛ እየጾምን ነው። ይሄ እኮ ክስ ነው አይደል? ከእኔ ጋር አልናችሁም? ክስ ክርስቲያን አይከስም። የማይጾም ደካማ እንኳን ቢኖር የሚበረታበትን፣ የሚማርበትን በእኛ ጾም ምክንያት እሱ ደግሞ ክብር የሚያገኝበትን ወደ መንፈሳዊ ልዕልና የሚያድግበትን ማምጣት ነው እንጂ ሁልጊዜ ክስ። ፈሪሳውያን ምክንያት አተው ነው እንጂ፣ ኢየሱስ ክርስቶስን በሄደበት ሁሉ እየተከታተሉ ጥያቄ ይጠይቃሉ። ጥያቄ የሚጠይቁት ያልገባቸውን ለመረዳት የማያውቁትን ለማወቅ የራቃቸውን ምስጢር እንዲቀርብላቸው ሳይሆን ተንኮል ፍለጋ ነው። ተንኮል ፍለጋ የሚመጣ ሰው መቼም ቢሆን አይማርም አይማርም ማለት አንድም አያውቅም ፣ ሁለተኛ ምሕረትን አያገኝም። ተንኮለኛ ሰው ጊዜም ተንኮለኛ ነው፣ ግን በቅንነት የሚመጣ ለመረዳት የሚመጣ ልቡን ክፍት አድርጎ የሚመጣ ለመማር የሚመጣ ያልገባውን ለመረዳትና ልቡን ከፍቶ የሚነገረውን ቃለ እግዚአብሔር በቅንነት የሚሰማ የሚሰማና ያልተረዳውንም የሚጠይቅ ሰው እሱ ይድናል። እነ ሊዲያ ልቦናቸውን ከፍተው ድነዋል። የወይን ቤቱ ጠባቂ ልቡን ከፍቶ የጳውሎስን ትምህርት ተግሳጽ፣ ህግ ሰምቶ ተለውጧል። ብዙዎችም እንደዛው። ስለዚህ ሁልጊዜም የፈሪሳውያን ጥያቄ ተንኮልም ያለበት ነው። ምንም እንኳን በዛ ውስጥ አንዳንድ ቅኖች ቢኖሩም፣ አብዛኛዎቹ ግን እንደዚህ አይነት መንፈስ አለባቸው እና ጌታችንም ምን ብሎ መለሰ? አይ የለም እኔ አምላካቸው እኔ መምህራቸው፣ እኔ መሪያቸው ከጾምኩላቸው ይበቃቸዋል፣ እነሱ መጾም አያስፈልጋቸውም የሚል መልስ አልሰጠም። መልሱ በጣም ይደንቃል። እንዲህ ነው ያለው። ጌታችንም መልሶ እንዲህ አላቸው፤ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉ። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል ያን ጊዜም ይጾማሉ። ያን ጊዜ ምን ይላሉ? ሰምታችኋል? አላችሁ? አልተኛችሁም? ያን ጊዜም ይጾማሉ። እኔ ጾም ያለው መጾም አያስፈልጋቸውም ብሏል። እንግዲህ አንዳንድ ቦታ የምትሰሙት እንዲህ ነው። ከዚህ ቤተክርስቲያን ውጭ ያሉ አንዳንድ ሰዎች ጌታ ጾሞልኛል፣ ስለዚህ እኔ ተናገሮች ኢየሱስ ጾሞልኛል ስለዚህ አልጾምም የሚል ድራማ ከወንጌል የራቀ ነገር ትሰማላችሁ። ይሄ ልክ አይደለም። ጥሩ ኢየሱስ ጾሞልኛል አልጾምም የሚል አንድ ሰው ማቆም የለበት መቀጠል አለበት። ኢየሱስ ሥጋ ስለለበሰ በልቷል ስለዚህ አልበላም ማለት አለበት ያ ሰው እየቀጠለ፣ ጾሟን ብቻ ለይቶ አይደለም ማውጣት ያለበት ኢየሱስ በስጋ ሞቷል፣ ስለዚህ እኔም በስጋ አልሞትም ማለት አለበት። እሱ ስላለ አይቀርለትም፣ ጊዜው ሲደርስ በስጋ ይሞታል። ወደ ነገራችን እንመለስና ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን በሙሽራ መስሎ ማለት ነው፣ ደቀ መዛሙርቱን ደግሞ በሚዜዎች መሰለ። አሁን ሙሽራ ባለበት ሚዜ ሊያዝን አይገባም ሰርግ ተዘጋጅቶ ሙሽራውና ሙሽሪቱ ኖረው ሚዜዎቹ ይደሰታሉ እልል ይላሉ ደስተኞቹ ሆነው ይቆያሉ እንጂ ሀዘን የለ ሀዘን ሙሽራው ከሄደ በኋላ ስለዚህ እኔ ሙሽራው አምላካቸው መምህራቸው ኢየሱስ ክርስቶስ ከአጠገባቸው ሳለው ሊጾሙ አይገባም በዚያን ጊዜ ግን ይጾማሉ። በዚያን ጊዜ ማለት እኔ በዚህ ዓለም ላይ ያለውን ስራዬን አከናውኜ ወደ ቀደመ ክብሬ ስመለስ ማለት ሳርግ ማለት ነው። በፊትም ከዚያ አልነበረም ማለት አይደለም። በፊትም በአባቱ እቅፍ አለ። ወደ ቀደመ ክብሩ አምላካችን አረገ ሲባል በዚህ ዓለም ላይ የሰራውን የመጣበትን ተልዕኮ የማዳን ስራ አጠናቀቀ ማለት ነው። ስለዚህ አምላካችን በሚያርግበት ሰዓት ያን ጊዜ በዚያን ጊዜ ይጾማሉ በማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ተናገረ። ምክንያቱም እሱ የጾመው ደቀ መዛሙርቱ እሱን አርአያ አድርገው እንዲጾሙ ነው። ደቀ መዛሙርቱም በዚያን ጊዜ ይጾማሉ ያለው ለዛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ እንሆ አርባ ቀን ሲያስተምራቸው ነበረ። በአምሳኛው ቀን ደግሞ መንፈስ ቅዱስን ልኮላቸዋል። ካረገ በኋላ መንፈስ ቅዱስ ከተላከላቸው በኋላ ሐዋርያት በአእምሮ ጎልምሰዋል። ብዙ ቋንቋ ተናጋሪዎች ሆነዋል። ጠንክረዋል። ጸጋ አግኝተዋል። ልጅነታቸው ተረጋግጧል። አሁን በስለዋል፣ ታድሰዋል፣ ክብር አግኝተዋል። ስለዚህ አምላካቸውን አርአያና ምሳሌ አድርገው እንሆ ለጾም ተሰልፈዋል። ታስታውሱ ከሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ በዮርዳኖስ ወንዝ በሚጠመቅበት ሰዓት እግዚአብሔር አብ ከላይ በደመና ሆኖ የምወደው ልጄ እርሱ ነው ብሎ ምስክርነት ሰጥቷል። መንፈስ ቅዱስ በርግብ አምሳል በእሱ ላይ አርፏል። ምስጢረ ስላሴን በግልጥ በግሃድ አይተናል። ወልድ በተለየ አካሉ በዮርዳኖስ አለ። ስለዚህ የአንድነቱ የሶስትነቱ ምስጢር ከብሉይ ኪዳን በላቀ በአዲስ ኪዳን በደንብ ተገልጧል። ጌታ ከተጠመቀ በኋላ ሳይውል ሳያድር የት ሄደ? ምዕመና አልሰማችሁም? የት እንት እንደሄደ ወደ ገዳም ነው የሄደው። ሳይውል ሳያድር አገልግሎት ከመጀመሩ በፊት ከቆመ ሳይቀመጥ ከዘረጋ ሳያት አርባ መዓል አርባ ሌሊት እርሱ ለማስተማር በዚህ ዓለም ላይ የተጣመመውን የሰው ልቦና ለማቅናት ጾም አያስፈልገው። ለዛ ብሎ አይደለም። አንደኛ የገዳምን ሕይወት ለመቀደስ፣ የጾምን ኃይል ለማሳየት። ለአገልግሎት ስንነሳ ዲያብሎስም እኛን ለመፈተን ይነሳል። አገልግሎቱ ፈተና አይለየው። ተደናቅፎ እንዳይቀር ግን በጾም የተጀመረ አገልግሎት በድል ይጠናቀቃል። ሰው አንድ ክርስቲያን ምንም አይነት ስራ መንፈሳዊም ብቻ አይሁን ማንኛውንም ስራ ሲሰራ አስቀድሞ እግዚአብሔር ሆይ አሳካልኝ ለማለት በጾም በጸሎት ከጀመረ በመንገድ ላይ ያለበትን መሰናክል ሁሉ ማለፍ ይችላል። ከጾም ከጸሎት በኋላ አምላካችን የዲያብሎስን ፈተና ልል አድርጎ ወደ አገልግሎት ሄደ። በአገልግሎቱ ያደረገውን በሙሉ ታውቃለን። ስለዚህ ለሐዋርያትም ይህንን ነው የእሱን አርአያ አብነት እንዲያደርጉ እነሱም በበዓለ ኀምሳ መንፈስ ቅዱስ ከወረደላቸው በኋላ ልጅነታቸውን ካገኙ በኋላ ክብር ካገኙ በኋላ ብዙ ቋንቋ ከተገለጠላቸው በኋላ ፈሪዎች የነበሩ ደፋሮች ከሆኑ በኋላ ወዲያውኑ ኢየሩሳሌምን ለቀው ዓለምን በዕጣ ተካፍለው ለማገልገል አልሄዱ በማግስቱ እንደ ቤተ ክርስቲያናችን ቀኖና በዓለ ኀምሳ በኋላ በማግስቱ ጾመ ሐዋርያት ይገባል። ሐዋርያት አምላካቸውን አብነት አርአያ አድርገው ከአገልግሎት በፊት ጾምን ጾመዋል። ስለዚህ ያን ጊዜ ምን ይላሉ? አለ ጌታ ይጾማሉ። እኔን አብነት አድርገው ይጾማሉ፣ እኔን አርአያ አድርገው ይጾማሉ። ለዚህ ነው አልጫው ዓለም በእነሱ ጨውነት የጣፈጠው በጾም በአገልግሎታቸውን በጾም በጸሎት ስለጀመሩት ነው። ጨለማው ዓለም በብርሃን የተቀየረው፣ ክፉ ዓለም ወደ በጎነት የመጣው፣ ጣዖት አምላኪው ዓለም ወደ አምልኮተ እግዚአብሔር የመጣው ሐዋርያት በከፈሉት ዋጋ ነው። እግዚአብሔርም እንዲህ አይነት በጾም በጸሎት በስግደት የተሰበረ ልብ ይፈልጋል። ስለዚህ ነው ይጾማሉ ብሎ የተናገረው። ለዛ ነው ያን ጊዜ ይጾማሉ አለና የአዲስ ልብስ እራፊ በአሮጌ ልብስ ቀዳዳ ላይ የሚጥፍ የለም ማለት። አያችሁ፣ አሁን አዲስ ልብስ አለ። በአዲስ ልብስ ላይ ምናልባት የአዲስ ልብስ ድንገት ቢቀደድ፣ የተቀደደው ለመሸፈል አሮጌ ነገር ብታረጉ አይጠቅመውም። ቦጭቆት ይነሳል፣ ወይም ቀዳዳውን ያሰፋል። ነኝም ገና ልጅነታቸው እየታደሰ መንፈስ ቅዱስም ገና አላገኙም፣ አልወረደናቸውም፣ አልጠነከሩም። አንድ ቀን መጣ እሱ ምን አርብሮ ባቅ እንዳገኝንን በለው። አንድ ቀን መጣ ቤተ ክርስቲያን ተማረ ደስ ነው በል። ከነገ ጀምሮ ተጠንቀቅ፣ ረቡዕ በጠዋት ምግብ እንዳትበላ እስከ አስር ሰዓት ቆይተህ በላ ብለው ህጉንም አይጠብቀውም የእሱም ሰውነት ይጎዳል። እኛንም ይጠላላል። ክርስትናውንም ጠልቶ ይሄዳል። ይህ ሰው ቢያንስ ቀስ ብለን ረቡዕ ሥጋ መብላቱን እንዲያቆሙ ነው ማድረግ ያለብን። ከዛ በኋላ ደግሞ እየገባው ሲመጣ በጠዋት አትብላ አ ብዙዎች፣ በጠዋት አለ የሚሰለፉት ስታርባክስም። የራሳችን ስታርባክስ አለን ቤታችን ቤታችን። እራሱ ቡና ካልጠጣው አይን አይገለጥም ምናምን የሚል የሚል ሰው አለ የለም ሞክር፣ እስቲ እስከ ሶስት ሰዓት እስከ አራት ሰዓት እየቆየ እንዲህ ነው ማለማመድ ያለብን እንጂ በአንድ ጊዜ መጫን የለብንም። ማስተማር ያስፈልጋል። ጾም አስፈላጊ ነው፣ ምንም ጥያቄ የለውም። ሐዋርያት ተጠቅመውበታል፣ ቅዱሳን ተጠቅመውበታል፣ እኛም እንጠቀምበታለን። በጾም የተጎዳ የለም። እንደውም አሁን ያው ወደ ሕክምናውም ወደ ዶክተሮቹም ስትሄዱ በግል ጹሙ አይሏችሁም እንጂ አትክልቱን ብሉ፣ እንደዚህ ከስጋ ጋር ግንኙነት አታድርጉ፣ እስከዚህ ሰዓት እንደዚህ ቆዩ። ምናን ይሏቸዋል? ጾሙ ላለ ማለት ማለት ነው። ዓለም ወደዚህ ይመጣል። ምክንያቱም ሁል ጊዜ በመብል ብቻ አይደለም መኖር ያለብን፣ በጾም በጸሎትም ጭምር ነው እና ጌታችን ይሄን ተናገረ ማለት ነው። እንዲሁም በአሮጌ ረዋት አዲስ የወይን ጠጅ አይጨምሩም። ረዋት አቁማዳ ማለት ነው። አዲስ የወይን ጠጅ አይጨምሩም ቢጨመር ግን ረዋቱ ወይም አቁማዳው ይቀደዳል፣ ወይኑንም ወይኑም ያፈሳል፣ ረዋቱም ወይም አቁማዳው ይበላሻል። ነገር ግን አዲሱን ወይን ለአዲስ ረዋት ይሾሙታል፣ ሁለቱም እርስ በርሳቸው ይጠባበቃሉ። አሁን ወይን በአሮጌ አዲስ ባልሆነ አቁማዳ ወይም ረዋት ቢጨመር አይችልም መቋቋም ስለማይችል ያ ወይኑ ሲብላላ ቆዳውን ሰንጥቆት ወይም አፈንድቶት ይበላሻል። አዲስ አቁማዳ ከሆነ ግን ወይኑ በሚብላላበት ሰዓት ይስማማዋል፣ ያለ ሰልሰዋል፣ ያን ቆዳ ሁለቱ እርስ በርሳቸው ይስማማሉ። ስለዚህ አሮጌ ቆዳና አዲስ ወይን ጠጅ ሊስማማ አይችልም። ስለዚህ እነሱም እንዲህ ነው ሕጉን ለመጠበቅ በመንፈስ ቅዱስ መታደስ መጎልመስ፣ ማደግ፣ ከፍ ማለት አለባቸው መጠንከር አለባቸው። እንደዛ ሲሆን ሕጉ እነሱንም ይጠብቃል፣ እነሱም ሕጉን ይጠብቃሉ። ከኔ ጋር ናችሁ። ሰው ለዚህ ነው በትክክል ሕጉን ከተረዳ ጸጋ እግዚአብሔርን ካገኘ ከተማረ ጾመ ሐዋርያ ሲመጣ የቄስ ጾም ነው አይነ ከደጋ ናቸው አይልም። የጾምን ጥቅም ከተረዳ ካወቀ አባቶቻችን ድንጋይ ተንተርሰው ጤዛ ልሰው ጸብአ አጋንንትን፣ ድምፀ አራዊትን ታግሰው የላመ የጣመ ከመብላት ተቆጥበው በረከት እናለ ሊአለም አትስሙት። ውሸታም ነው እየበላ እየጠጣ በጾም የተገኘውን ክብር እንደኋላ ቀርነት ሊነግረን አባቶቻችን በባዶ እግራቸው ሲሄዱ ልክ ኋላ ቀሮች እንደሆኑ ድሆች እንደሆኑ ምንም እንደሌላቸው እንዳልገባቸው ይቆጥራል። ያ አይደለም። ሰው ሲገባው ነው፣ ስለገባቸው ነው። መጀመሪያ ልቡናቸው ላይ ያለውን ጫማ ስላወለቁት ይህኛው ምን ይሰራል። ስለዚህ ራስን መፈተሽ ማየት ያስፈልጋል። አንድ ክርስቲያን ሰባቱን አጽዋማት የአዋጅ አቋማ የመጾም ግዴታ አለበት። እንግዲህ ጾም በሁለት ነው የሚከፈለው። አንደኛው የአዋጅ ይባላል፣ ሁለተኛው የግል ነው። የአዋጅ በአዋጅ የሚነገር ነው። የግል ደግሞ ከትምህርት አበነፍሶቻችን ከንስሐ አባቶቻችን ጋር ሆነ ራሳችን በወጣ ነው፣ ህግ ሳይሆን አንድ ሰው ዝም ብሎ ከመሬት ተነስቶ በግል የጾማሉ ማለት አይችልም። የንስሐ አባት ያስፈልገው ለዚህ ነው። ጥሩ ሰባቱን አጽዋማት ከጾመ ተጨማሪ የመጾም ፍላጎት ካለው ቀኖናውን ጠብቆ፣ ስርዓቱን ጠብቆ ከንስሐ አባቱ ጋር ተገናኝቶ መልካም ነው። እንዲሁም ልብላ፣ ልጠጣ፣ ልዝፈን አይበል እንጂ በትሩፋት ላይ ትሩፋት ልስራ ቢል ያበረታተዋል። ግን በትክክል ሰባቱን አጽዋማት በመጀመሪያ መጾምና ሕጉን መጠበቅ ያስፈልጋል። ሌላ ትሩፋት ለመጨመር በኃይል ላይ ኃይል በበረከት በረከት ላይ ለማግኘት ማለት። ስለዚህ በዚያን ጊዜ ይጾማሉ፣ ያላቸው ከዛ በኋላ ሐዋርያት በጾም በጸሎት ሕይወታቸውን ያሳልፉት። እኛም እነሱ በጾም በጸሎት አገልግሎታቸው የሰመረ እንደሆነ ሁሉ አገልግሎታችን የሰመረ ያደርግልን። ለጾም ራሳችሁ ስታስገዙ መጠየቅ ያለባችሁ ጥያቄ እግዚአብሔር ሆይ ከኔ ምን አገኘህ? በሉት። ሁሉ ጊዜ ምንድን ያገኘህ? እኔስ ካንተ ምን አገኘው ከአምላኬ ምንድን ነው ያገኘሁት? ጾምኩኝ፣ ጸለይኩኝ ምንድን ነው ያገኘሁት? ምንድን ነው የተሰጠኝ? ሁለተኛ በምጾምበት ሰዓት ለአምላኬ ስል ምን ተውኩኝ? ሀሜት ተውኩኝ፣ ዘረኝነቴን ተውኩኝ፣ ተንኮሌን ተውኩኝ፣ ክፋቴን ተውኩኝ፣ ሐሜቴን፣ ምቀኝነቴን፣ ቂም በቀሌን ተውኩኝ። ይሄንን ካልተውኩኝ ችግር አለ ማለት ነው። ምክንያቱም ፈሪሳውያንን ልመስል ነው። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግሥት አትገቡም ብሎ በግልጽ የነገረ እንደዚህ ነው ጾማችን እነሱን መምሰል የለበትም። ጽድቃችን እነሱን መምሰል የለበት። እነሱ ተመጻዳቂዎች ናቸው። እኛ መምሰል ያለብን ቅዱስ ዮሴፍ፣ ቅዱስ መርቆሪዎስ፣ ተክለ ሃይማኖት፣ ክርስቶስ ሰምራ፣ ገብረ መንፈስ ቅዱስን፣ ነቢያትን፣ ሐዋርያትን የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ እንዳል እነሱ የእግዚአብሔርን ቃል ኖረው የነገሩንም በጾም በጸሎት ተጠምደው የኖሩትን በትክክል ክርስቶስን ያየንባቸው። ባፍሬ አፍሩ እያለ እያስተማረ ሲመጣ መልእክተኛ ልከው ምንድን ያሉት? ይመጣል የተባልከው ኤልያስ አንተነ? ያሉ ከኔ ኤልያስ አንተነ አሉት። ለምን በቅዱስ ዮሐንስ መጥምቅ ውስጥ አይሁድ ኤልያስን ስላዩ አይገርምም። በጣም ኤልያስን ይወዱታል። እስካሁን ድረስ አይሁድ ኤልያስ ይመጣል ብለው ስለሚጠብቁ ምግብ ሲመገቡ ለኤልያስ አንድ ቦታ ብለው አስቀምጠዋል ገበታ በአንድ ብርጭቆም የሚጠጣ አድርገው ኤልያስ ይመጣል ብለው ለኤልያስ ልዩ ክብር ስላላቸው በዮሐንስ ውስጥ ኤልያስን አይተውታል። ለምን ኤልያስ ዮሐንስን ስለመሰለ ዮሐንስ ኤልያስን ስለመሰለ። በጾም በብህቱና በቅድስና እግዚአብሔርን በማገልገል አባቶቻችን እንድንመስሉላችን ይርዳ። ወገኖች ግድ የላችሁም፣ እንጹ፣ እንጸልይ። ምናልባት ሌላውን እንኳን ማትረፍ ባያቀተን ራሳችን እናትርፍ፣ ራሳችን እናትርፍ። ራሳችን ናድ ሚጠቅመን እሱ ነው። ከፊትም ከኋላም ያለን አምላካችን ነው። ሌላ ጠባቂ የለን አባቶቻችን በሄዱበት መንገድ እንሂድና፣ ከዛ በኋላ ምናልባትም እነሱ አልዳኑም ከተባለ አንዳን እነሱ በሄዱበት መንገድ ሄደን እነሱ ያመለኩትን አምላክ አምልከን እነሱ በሄዱበት ስርዓት ተጉዘን እነሱ ያደረጉትን አድርገን እንኮነን፣ ግድ የለን። ያ ነው የሚሻለን። ሰይጣን ደግሞ ክፉ ስለሆነ የቀደሙትን እንዳንመለከት ስንክሳሩንም ድርሳኑንም ተአምሩንም ተረት ነው እያለ እንዳንጠነክር። ተመልከቱ የተሸነፈበት ስለሆነ ማለት ነው። ልክ ከወንጌል እንደወጣ እያስመሰለ የለም። አባቶቻችን በከፋቸው ጊዜ እንዴት ኖሩ? በጾም ሰዓት እንዴት አሳለፉ? አላውያን ሲነሱ እንዴት ተሻገሩ? እርስ በርስ የሚያውቅ መለያየት ሲመጣ ያንን አልፈውት በአንድነት ተጣምረው እንዴት ሄዱ? የእነሱን ታሪክ መለሱሉ ማለት ነው። ስለዚህ በዚያን ጊዜ ይጾማሉ እንዳለ ጌታ፣ እኛ ሁል ጊዜ መጾም በሚገባን ሰዓት ቤተክርስቲያን መሰራችልን ሕግና ስርዓት በጾም በጸሎት ኖረን የመንግስት ወራሾችን እንሆን። ሁላችንም ይርዳን። የሁላችንም ፍጻሜ ያሳምር።